ጤና ይስጥልኝ እንዴት ናችሁ ደህና ናችሁ ወይ ጋዜጠኛ መቅደስ ደበሳይ ነኝ እንግዲህ አንድ የስራ ጉዳይ አለኝ እና ዛ አረፍ ብዬ እስከምጀምር ድረስ አንዳንድ ነገሮችን ለምን አንጨዋወትም ብዬ ነው እና ሰሞኑን ጥሩ ስሜት እየተሰማን እንዳልሆነ ገምታለሁ በተለይ ወጣቶች አደለ የምንሰማቸው ዜናዎች፣ የምናደምጣቸው ነገሮች ሁሉ በጣም ልብ ይሰብራሉ። በጣም የመኖርን ተስፋ ያሳጣሉ እና የሚጨንቅ ጊዜ ነው አደል? የመኖርን ጉጉት የማይጨምር ተስፋ የሚያስቆርጥ ነገ አለ ብለን ነገን እንዳንጠብቅ የሚያደርግ ዜናዎችን እንሰማለን ወይም የምናየው ሁሉ በአካባቢያችን ያንን የሚያሳየን ነው እና አይዟችሁ አይዟችሁ ለማለት ያህል ነው። በምንችለው አቅም ከፈጣሪያችን ጋር መጠጋት፣ የምንወዳቸውን ወዳጆቻችንን በቅርብ መሆን፣ መስጠት፣ ጊዜ መስጠት፣ ገንዘብ መስጠት፣ ለተቸገሩ መርዳት የመኖር ትርጉም እንዲኖረን ያደርጋል። ከዛ በተጨማሪ ግን ማለት የምፈልገው ምንድን ነው ከምታዩን ብልጭ ልጭ አሁን ከዚህ ካደረግነው የሚያብረቀርቅ ውብ ነገር ጀርባ ብዙ ህመም አለ። ሁሌ ይላለሁኝ አይደለም? ብዙ ህመም አለ። የምናየው ሁሉ ሶሻል ሚዲያ ላይ የምናየው ደስታ የምናየው ጌጥ ሁሉ እውነተኛ አይደለም። በጣም ብዙ ፈተናዎች አሉ የሰው ልጆች የሚያልፍበት እና መከራውን ሳይሆን በጎነቱን ሰው ገልጦ ስለሚያሳየን ወይም ሳቅ ጨዋታው ብቻ ሶሻል ሚዲያ ላይ ስለሚቀር እንጂ ከዛ የተደበቀ በጣም ብዙ ህመም አለ እና የምናየው ሁሉ እውነታ አይምሰለን። የምናየው ብርቅርቅ ነገር ሁሉ ሰዎች እየሆነላቸው ያሉት ነገሮች ሁሉ የእኛ የማነስ መለኪያ አይሁን። እራሳችንን ከማንም ጋር እናነጻጽር አደለን ስለዚህ ደስተኛ እንኳን መሆን ባንችል ተስፋ ግን እንዳንቆርጥ። ለዛ አልተፈጠርንም። ሰሪያችን ወደዚህ ምድር ሲያመጣ ለጀግንነት ከመክሊት ከጸጋ ጋር ልናበረክት ከተገባን ነገር ጋር ነው የመጣ ነው እና በአንድ ጊዜ ጠላታችን ወይም መጥፎ እንግዲህ በዚህ ምድር ላይ ያለ ጠላት የሰው ልጆች ሁሉ ጠላት አለ አይደለን እሱ ተስፋ ሲያስቆርጠን አትችሉም ሲለን አቅም የላችሁም ሲለን ከንቱ ናችሁ ሲለን ያንን ድምጽ ሰምተን ምንም አይነት ውሳኔ ህይወታችን ላይ እንዳንወስን፣ እንደው እግዚአብሔር ስም አደራላችኋለሁ። ሁሉ ጊዜ ያልፋል ያልፋል፣ ሁሉ ነገር የማያልፍ ነገር የለም። አሁን እየተሰማን ያለ ስሜት ማዘኑ፣ መተከዙ፣ ማልቀሱ ከደቂቃዎች በኋላ፣ ከሰዓታት በኋላ፣ ከቀናት በኋላ፣ ከወራት በኋላ ሌላ አለም አለ ሌላ ያልፋል እና አይዟችሁ ለማለት ያህል ነው። ያው የሚዲያ ሰዎችም አይደለን ለህዝብ ቅርብ ነን እና አይዟችሁ ማለትም ይገባናል ብዬ ነው የማስበው። እና እውነት ለመናገር በጣም እኔ ራሴ እንቅልፍ አጥቼ ነው ያደርኩት። ከምንም በላይ እውነት ለመናገር የሚሰራ የሚያምርት የሚፈጥር ሰው ባጭር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 ተስፋ መቁረጥ አለ። አልቅሰን አልናለቅሳለን። እንደውም ሰው የሚገምተን የሚጠብቀን ቦታ ላይ እኛ ደግሞ በቃ እየታገልን ነው ሁሌ የምንኖረው። እንዲህ እንደምታየውን ሁሉ በአርቴፊሻል በሆነ ውበት አምሮ ብቻ አይደለም ውስጥ ደግሞ በጣም ብዙ ነገር አለው እና ስለዚህ አይዟቸው ለማለት ነው። በጣም አመሰግናለሁ። መልካም አስተያየቶችን የምትሰጡን፣ ውይ አመሰግናለሁ። እሺ፣ ብዙ እንቀጥላለን። ብዙ ነገሮችን በጎ ስራ ላይ የሚያተኩሩ ስራዎችን እንሰራለን። ያው አጭር ጊዜ ስለሆነ አሁን ያለሁበት ወቅት ሩጫው ለዛ ነው። ትንሽ ከጊዜ ጋር እየተሯሯጥኩ ነው ያለሁት እና እሺ አመሰግናለሁ። አይዟችሁ፣ እንበረታለን። ያልፋል። የሚያሳዝኑን የሚያስከፉን ከባድ ጊዜያቶች ሁሉ ያልፋሉ። መልካምም ይሆናል። ተፈጥሮም እሱ ነው የምታሳየን አይደለን። ይነጋል፣ ደግሞ ይመሻል፣ ይነጋል። ብርሃኑ ለጨለማ ጊዜውን ይለቃል፣ ጨለማው ለብርሃኑ እና ሁሉ ነገር መልካም ይሆናል። ላቋርጥ አይደል ይሄን